ሰላም የፕሮግራም የተከታታዮች፣ ዛሬ የሚያለውት በጎቼ መሀል ነው። በጎቼ እንደምታዩዋቸው በጣም በጥሩ ሁኔታ ላይ ነው ያሉት የሚደልቡ በጎች። ብዙ ጊዜ ስንሰራ የምንጠነቀቀው ምንድን ነው? በጎች በባህሪያቸው ማታት ይፈልጋሉ እና መጠንቀቅ አለብን። አሁን ጉልበት በጣም አውጥተዋል። በጣም ሰውነታቸው ጥሩ ሁኔታ ላይ ነው ያለው። ስለዚህ የበጎች እርባታ ብዙ ሰዎች አያዋጣም ይላሉ፣ ግን በጣም በጣም ጥሩ ነው። በተለይ አመጋገብ ላይ፣ በተለይ የጤና ክትትል ላይ በደንብ ካደረግን እጅግ በጣም እጅግ በጣም የሚያዋጣ ስራ ነው። ግን ምን ይፈልጋል ደግሞ በደንብ ክትትል። ስለዚህ ምክንያቱም እነዚህም በጎች ማህበረሰቡ ጋር ሄደው ስለሚበሉ በጥሬ መልኩ ይበላሉ፣ በቁርጥ መልኩ ይበላሉ፣ በሚበስል መልኩ ይበላሉ። ስለዚህ ሁልጊዜ መስራት አለብን። የጤናቸው ጉዳይ በጣም በጣም ወሳኝ ነው። ስለዚህ የህክምና ክትትል ካልደረግን የአመጋገባቸውን ስርዓት በደንብ ከተከታተል በጣም ውጤታማ እንሆናለን። የበግ ስራ እጅግ እጅግ በጣም ብዙ ሰው በደንብ ገና ያልተረዳው ግን እጅግ በጣም አዋጪ ስራ ነው። ስለዚህ በጎች ላይ የምንሰራው ስራ በጣም በደንብ መከታተል መቻል አለብን እና የበጎቻችን በደንብ መዳሰስ፣ በደንብ ንቃታቸውን፣ በደንብ መከታተል። እኔ አሁን በደንብ እያየኋቸው ነኝ። ስለዚህ እነዚህም በጎች አሁን እንዴት አድርገን ነው የምንከባከባቸው፣ እንዴት አድርገን ነው የምናያቸው፣ ምንድን ነው ያለባቸው ችግርን የሚለውን በደንብ ዳስሰን ማወቅ መከታተል አለብን። በታቸው ላይ ምን ችግር አለ ሽንታቸው ላይ ብዙ ጊዜ ሲበሉ የተለያየ የማመንዘያ ችግር አለባቸው ተቅማጥ አለባቸው ወይ የመተንፈሻ ችግር አለባቸው፣ ወይ ይህንን በደንብ ማየት መቻል አለብ። ይህን ስናይ ነው የበጎች እርባታን ውጤታማ መሆን የምንችለው። አለበለዛ ምን ይሆናል ማለት ነው? ብዙ ጊዜ በተለያየ በሽታ ከተጠቁ የተለያየ የጤና ችግር ሊገጥማቸው ስለሚችል በተለይ ደግሞ ከእንስሳ ወደ ሰው የሚተላለፉ በርካታ የጤና ችግሮች አሉ። እነዚ ሁሉ በጣም አደጋ ናቸው። ቴፕ ወርም ያጠቃቸዋል፣ ራውንድ ወርም ያጠቃቸዋል። እነዚህ በጣም በጣም ከባድ የጤና ችግሮች ናቸው። ብዙ ሰዎች ደጋግሜ ደጋግሜ እንደነገርኳችሁ የበጎች ስራ ያዋጡ የሚጠይቁን ሰዎች አሉ። አዎ የበጎች ስራ በጣም ከሚያዋጡ ስራዎች አንዱና ዋናው ነው። ስለዚህ ሁል ጊዜ የምንመስጠት አለብን፣ ትኩረት ማድረግ አለብን። በጎችን በጣም ከምንሰራው ትልቁ ስራ ምንድነው? ወየ አጭር ጊዜ ነው የሚወጡት። የሚጠይቁትን ካፒታል በጣም የተወሰነ ነው። አንድን የወተት ላም ከምንገዛበት ካፒታል ጋር ስናነጻጽረው ቀላል ነው ስለዚህ ለወንድሞቻችን ለእህቶቻችን እንደዚህ አይነት እርባታ መክፈት በጣም ያዋጣል በዛ ላይ ደግሞ ትንሽ ነው የሚፈልጉት ካፒታል ትንሽ ህክምና ነው የሚፈልጉት። በየተፈሰነ ጊዜ ገበያ እያወጣን ደግሞ እነሱን መሸጥ መለወጥ ማንቀሳቀስ ማገላበጥ እንችላለን። እነዚህም በጎች እንዴት አድርገን እዚህ ደረጃ ያደረስናቸው ወደሚለው እስኪ እንግባ። እነዚህም በጎች እዚህ ደረጃ ያደረስናቸው ማደረግንላቸው የህክምና ክትትል የአመጋገብ ስርዓት በጣም ወሳኝ ነው። በተለይ ገጠር አካባቢ ያሉ ሰዎች ምን መስራት አለባቸው? በጎችን በመግዛት ለቤተሰቦቻቸው መስጠት ለቤተሰቦቻቸው መደገፍ በየአጭር ጊዜ እያወጡ እንዲያደልቡ ክትትል እንዲያደርጉ የተሻለ ውጤት ት እንዲመጣ ማድረግ አለባቸው። ስለዚህ ምን መስጠት አለብን ማለት ነው? የህክምና ክትትል፣ የአመጋገብ ስርዓትን የተሻለ ማድረግ፣ ጤናቸውን መጠበቅ። ከዛ በኋላ እነዚህም በጎች በየተለያየ ቦታ ላይ የወሰድን መሸጥ። ለምሳሌ እነዚህ በጎች አሁን ለበዓላት የሚሸጡ ናቸው። በዚሁ አጋጣሚ መነግራቸው እነዚህም በጎች ገዝቶ መሰድ የሚፈልግ ሰው ካለ በቀላሉ መቶ እዚህ ድርጅት ውስጥ የሚፈልጋቸውን በጎች መምረጥ ይችላል። ይሄ ድርጅት ስራው ምንድን ነው? ጤናማ የሆኑ በጎችን ለማህበረሰብ ማቅረብ ነው። እነዚህ በጎች እንደምታዋቸው በጣም ጥሩ ናቸው። በጣም በጣም ከሚጠበቁ በላይ እነዚህ በጎች ጥሩ ሆኑ ማለት ምንድን ነው? የሚመገበው ማህበረሰብ ጤናማ ስጋን ይበላል፣ ጥሩ ምቾት ይሰማዋል፣ የሚጣፍጥ ስጋ ያገኛል። ስለዚህ ለዚህ ነው ወደዚህ ማዕከል መታችሁ በጎችን ስትፈልጉ መታችሁ መግዛት ትችላላችሁ። በጎች ብቻ አደሉ፣ የወተት ላሞች አሉ፣ ዶሮዎች አሉ፣ በሬዎች አሉ። እነዚህም በሙሉ በዚህ እርባታ ማዕከል ላይ ታገኛላችሁ። ስለዚህ የምንላችሁ እርባታን ስትከፍቱ ከፍቱ ሁለገብ ወደ አንድ ላይ ብቻ ማላት ብዙ ውጤታማ ላይሆን ይችላል። ስለዚህ ሶስት አራት እርባታዎችን በአንድ ጊዜ አቅሙ ያለው ሰው በተለይ ሲሆን ሶስት አራት እርባታን በአንድ ጊዜ ሲሰራ ምን ይሆናል? ገንዘቡ ይጠቅመዋል፣ የተሻለ ውጤት ያመጣል። በዚህ መልኩ ብንሰራ ውጤታማ እንሆናለን ለማለት ፈልጌ ነው። ስለዚህ የበጎች ስራ ከሚያዋጡ ስራዎች አንዱና ዋናው ስለሆነ እባካችሁ በዚህ ስራ ላይ ብዙ ሰዎች እንድትሳተፉ ለማለት ፈልጌ ነው። ስለዚህ በዚሁ አጋጣሚ አሁን የምንነግራችሁ እነዚህ በጎች ለምሳሌ ከተገዙ ገና የአንድ ወር ጊዜ፣ በዚህ አንድ ወር ጊዜ ውስጥ እንዴት አድርገን እንደዚህ ልናመጣቸው ቻልን የሚለው ብዙዎቹን ጠይቁኛል። አዎ በአጭር ጊዜ በጎችን የተለያየ ጊዜ እየገዛን ማርባት እንችላለን። በተለይ ለአባቶቻችን አቅመ ደካማ ለሆኑ ለእናቶቻችን ለፍተው ደክመው ላሳደጉ በተለይ ውጭ ሀገር የምንኖር ደግሞ በትንሽ ካፒታል ቤተሰባችንን ብዙ ማገዝ ብዙ መርዳት እንችላለን። እነዚህም በጎች ስንገዛቸው ምንድን ነው የሚሆኑት ለየአጭር ጊዜ በበዓላት ጠብቀን ስለምናረግ ቤታቸውን እንሰራላቸዋለን። እንደዚህ አይነት ቤት እንሰራለን። እንደዚህ አይነት ቤት ሰርተን አመጋገባቸውን በደንብ ማስተካከል፣ ጤናቸውን መጠበቅ፣ ክትባት ስርዓት ማካሄድ። ይህ ክትባት ስርዓት ለምን ይጠቅመናል? በጎቻችን በተለያየ በሽታ እንዳይጠቁ እንዳይታመሙ ምን ሰጣቸው የምግብ ይዘት ቶሎ ወደ መዳን እንዲሄዱ እንዳያችሁት፣ የዚህ የበጎች እርባታ በአብዛኛው ስንገዛ የየት አካባቢ በጎች እንገዛለን? አንዳንድ ጊዜ የምንገዛቸው በጎች ደጋማ አካባቢ ላይ ከሆኑ ደጋ አካባቢ ላይ የሚያጠቃቸው በሽታዎች አሉ። ደጋ አካባቢ ላይ በእርጥበት አዘል መሬቱ ረግረጋማ በመሆናቸው የሚመጡ የተለያዩ ጉበት ላይ፣ ሳምባ ላይ፣ ኩላሊት ላይ የሚመጡ የጤና ጠንቆች አሉ። ከቆላማ አካባቢም ደግሞ ስንገዛቸው ከቆላማ አካባቢ ላይ የሚከሰቱ በጎችን የሚያጠቁ አደገኛ ፓራሳይቶች አሉ። እነዚህ በሽታዎችን በቀላሉ መከላከል የምንችለው ከሐኪማችን ጋር በመሆኑ፣ ስለዚህ በጎቻችን በቀላሉ እንዲደልቡልን ደጋማ አካባቢ ላይ ሊከሰቱ የሚችሉትን የፓራሳይት የባክቴሪያ መድኃኒቶችን ህክምና ማዕከል ሐኪማችንን ወደ እንስሳት ህክምና ባለሙያችን ጋር በመሄድ በቀጥታ ያንን እንነግረዋለን። ከዛ በኋላ መድኃኒቶቹን ሰጥቶ ክትትል ያደርገናል። እንግዲህ በጎች እንደዚህ አይነት ነገር የሚያካሂዱት አሁን እንደምናያቸው ሰውነታቸው ጤናማ ሲሆን ጥሩ አቅም ሲገነቡ ጥሩ ጤናማ ሲሆኑና ጥሩ ኪሎ ሲያመጡ ነው። ስለዚህ ይሄ እንዳይከሰት ምን ማድረግ አለብን? በጎቻችን እዚህ እንዳይቸገሩ ኩልሽት ማካሄድ ማኮላሸት። በዚህ ጊዜ ስናኮላሻቸው ምን ይሆናል? ይሄ አግሬሲቭ የሆነ ባህሪያቸው፣ ቁጡ የሆነ ባህሪያቸው ምን ይሆናል? ይቀንሳል። በተለይ ደግሞ በጎቹ ቶሎ እንዲደልቡ ቅድም እንዳልኳቸው የማኮላሸት ስራ በየጊዜው በወቅቱ በሰዓቱ መሆን ሆናለ። በጣም እንደዚህ የደለቡ በሬዎች የደለቡ፣ ይቅርታ በጎች እንዴት በቀላሉ ይደለቡ ቻሉ? በምን ያህል ጊዜ የደለቡልን? እኛ አሁን ብንከፍት፣ የበጎች እርባታ ማድለቢያ ማዕከልን ብንከፍት እንዴት እናደርጋለን? ምን አይነት የውስጥ ጥገኛ መድኃኒቶችን ማስወገጃ እንሰጣቸዋለን? በየስንት ጊዜ ሲነዛ መድኃኒቶች እንሰጣቸዋለን? በተለይ በተለይ በጣም መጠንቅ ያለም በጎቻችን ከተለያየ ቦታ ላይ ሰብስበን ወደ ማዕከላችን ስናስገባ የምናደርገው የጤና ክትትል በጣም ወሳኝ ነው የመጀመሪያ ዙሮችን አክመን ከጨረስን በኋላ ለብቻቸው ኳረንቲን ገለል ያለ ቦታ ላይ እናስቀምጣቸዋል ቀጥሎ ደግሞ የሚመጡ እንሰሶችንም እንደዛው አክመን ጤናማ ከሆኑ በኋላ ነው ወደ ነዛ ጋር የምንቀላቅላቸው ይህ ለምን ይጠቅመናል የበሽታ ዝውውር ለመግታት የሚደረጉ ጥረቶችን አንድ ግሩፕ ካስገባ በኋላ ሌላው ግሩፕ ደግሞ ካከሙ በኋላ ነው ወደ ሌላው ግሩፕ ጋር የምንቀላቀላቸው። ስለዚህ መመገቢያቸውን ለብቻ ማድረግ አለብን። ውሃቸውን ንጽህና መጠበቅ አለብን። በተለይ መኖ ስንገዛ እጅግ በጣም ጥንቃቄ ማድረግ አለብን። መኖ የገዛ ነው በጎ ይጨበጣል። ስንጨብጠው ከእጃች ጋር ጥብቅ ይላል። ይሄ ምን ማለት ነው? ተበላሽቷል፣ ሸጥቷል። ወይም ደግሞ በጎች ቢበሉት የተቅማጥ ሊመጣባቸው ይችላል። የሆድ ቁርጠት ሊመጣባቸው ይችላል። ሌሎች የጤና ችግሮች እነዚህ ተቅማጥ አማካኝነት የሚመጡ በሽታዎች ደግሞ ተቅማጥን ይዞ የሚመጡ በሽታዎች ከፍተኛ የኪሎ መቀነስ፣ የምግብ ፍላጎት መውረድ፣ ሰውነት መክሳት እንዲሁም ደግሞ ታይፎይድ እና ሌሎች ነገሮችንም ስለሚያመጣ በጣም ቶሎ ብለን ሕክምና ማድረግ አለብን። እንግዲህ ቀደም ሲል የዘረዘርናቸው የዚህ በጎች የሚያጠቁ በሽታዎች ከመከሰታቸው በፊት ሁልጊዜ ጥንቃቄ ማድረግ አለብን። በተለይ ሰውነታቸው ኪሎቸው ጦሉ እንዲመጣ ይሄ የምታዩቸው የልሃታቸው እንቅስቃሴ የተሻለ እንዲሆን ካላቸው ኪሎ ላይ የበለጠ ክደት እንዲያመጡ ቅድም የነገርኳቸው ማኮለሸት አንዱ ሆኖ፣ በሰውነታቸው ልክ ደግሞ በደንብ መመስጠት አለብን መመገብ አለብን። የምንሰጣቸውም ደግሞ የጸረ ፓራሳይት ማስወገጃ መድኃኒት ኪሎቸውን ያዛመደ መሰረት ያደረገ መሆን አለብን። ለዚህ ነው ብዙን ጊዜ የእንስሳት ህክምና ባለሙያ ቀጥረን እርባታችንን የምናደርገው። የህክምና ክትትል፣ የክትባት አሰጣጥ፣ የአመጋገብ ሁኔታ እንስሳት ሀኪሞች በሚነግሩን መረጃ መሰረት መሆን አለበት። አንድ እርባታ ሁልጊዜ ምን ይኖረዋል? ፋይል ሊኖረው ይገባል። ኬስቡክ ደብተር፣ በጎቹ መቼ ገቡ? ምን የበሽታ ምልክት ተሰጣቸው? የየት አካባቢ ዘሮች ናቸው? መድኃኒትስ ምንድን ነው የተዘላቸው? ለስንት ቀን ኪኒኖችስ? ለምን ያህል ቀን ተሰጣላቸው? በመርፌ መልክ ነው የተሰጣቸው? ምርመራ፣ መጨረሻ ላይ ደግሞ እረፍት ማድረግ አለበት። ያ ያ ለምን ይጠቅምናል? በአብዛኛው ጊዜ እያንዳንዱ ለምናደርገው የበሽታ ክትትል መረጃችን ነው። ማንም ሰው መጥቶ መረጃውን ቢያይ ህክምና መቼ የወሰደ መቼ ክትባት ተሰጠው? ምግብ ምን ያህል በላ? አሁን የሚበላው የምግብ ሁኔታ ምን ይመስላል? ይህን ሁሉ ለማስረጃ ይሰጣል። ስለዚህ በጎቻችን ሁሉ ጊዜ ጠዋት ስንገባ ያላቸው ጤናማ እንቅስቃሴ፣ የአመጋገብ ሁኔታ፣ ያተነፋፈስ ስርዓት አረማመዳቸውን፣ የምግቡ ውህደታቸውን፣ የተሰጣቸውን ምግብ ይጨርሳሉ? ለምን አልጨረሱም? ይህን ሁሉ በደንብ ማየት መቻል። እነዚህን ስንሰራ ነው የበጎች እርባታ ውጤታማነት የሚኖሩ። እነዚህና ሌሎችን መረጃዎች በአብዛኛው ጊዜ ስንፈልግ ወደ ሀይሉ እንስሳት ህክምና ባለሙያ ላይ ሀይሉ ቤት መታችሁ፣ ለሚቀጥለው አራት ቀን የበጎች እርባታና ክትትል የሚሰጠውን ስልጠና ብትወስዱ የበጎች እርባታን በቀላሉ ውጤታማ መሆን ትችላላችሁ። ያለበለዚያ ምን ይሆናል? ብዙን ጊዜ ያለ እውቀት ስራ ላይ ስንገባ ሞት ይበዛል። በርካታ ሰዎች በዚህ በበጎች እርባታ ላይ ስራ ይገባሉ። ከተለያየ አካባቢ በጎችን ይመርጣሉ። ግን የተለያየ የጤና ችግር ይገጥማቸዋል። ይህን የጤና ችግር ለመቅረፍ ስልጠናውን መውሰድ እጅግ በጣም አስፈላጊ ስለሆነ ታች ባለ ስልክ በኩል ደውሉልኝ፣ የምችለውን በሙሉ አግዛቸው። በተለይ በጣም መጠንቀቅ ያለብን ደግሞ ትልቁ ስራ ክትባት መቼ ነው የሚወስዱት? ኦርፍ ተከሰተባቸው፣ ፓስቴሬሎሲስ ተከሰተ፣ አንትራክስ ተከሰተ፣ እነዚህ ኤፍኤምዲ ተከሰተ። እነዚህ በሽታዎች በጣም አደገኛና የበጎቻችንን ሞት የሚያመጡ ናቸው። በጣም ደግሞ ወደ ሌሎች በሽታዎች ይዛመታሉ። ይሄ ነገር እንዳይከሰት ጥንቃቄ ማድረግ በጎች ላይ ቱበርኩሎስ አለ፣ ፓራ ቱበርኩሎስ አለ፣ ጃውንዲስ አለ። እነዚሁ ሁላ በሽታዎች ማለት ምን ማለት ናቸው? እነዚሁ በሽታዎች መጀመሪያ እርባታ ላይ ከመግባታችን በፊት ስልጠና መውሰድ የሚጠቅመው በሽታ ማወቅ ብቻ ሳይሆን አመጋገባቸውን፣ በጎች በቀን ምን ያህል ኪሎ ይበላሉ? በጎች በረባራቸው ቁጥር በየሳምንቱ ምን ያህል ኪሎ ጌን ማድረግ አለባቸው? ለምሳሌ ሀያ ኪሎ የሚመዝን በግ ቢኖረን በየሳምንቱ ምን ያህል ኪሎ ማድረግ አለበት? ቢያንስ ወደ ሁለት ኪሎ መምጣት አለበት። በቀን ወደ ስልሳ አምስት ግራም አካባቢ ጌን ማድረግ አለበት። በሰላሳ ቀን ውስጥ ምን ያህል ወደ ሁለት ኪሎ ግራም፣ አንዳንዶች ሁለት ነጥብ አምስት ይመጣሉ። አንዳንዶች ደግሞ አካባቢውን እስኪ ለምዱት ምግቡን እስኪ ለምዱት 1.7 ኪሎ ሊያመጡ ይችላሉ። ግን ሁልጊዜ ጊዜ አቨሬጅ ኪሎ መውሰድ አለብን። ኪሎአቸውን ካላወቅን የምንሰጣቸው ምግብ ፍጆታን ማወቅ አንችልም። ስለዚህ በየጊዜው እርባታችን በቀጠለ ቁጥር የሚበሉት የኪሎ መጠን ከፍ እያል ይሄዳል። ኪሎአቸው ከፍ እያል በሄደ ቁጥር፣ የምግብ ወጫችን በጨመረ ቁጥር የእንሰሶችን ጤንነት እዛ ላይ ነው የምናየው። ሁልጊዜ ደግሞ ማየት አለብን። ያተነፋፈስ ስርዓታቸው ሳል አለባቸው፣ ተቅማጥ አለባቸው ምግብ ፍላጎታቸው እንደቀጠለ ነው። የሙቀት መጠናቸው ጥሩ ነው። እነዚህም በሙሉ ሁልጊዜ በደንብ መከታተልና ማየት አለብን ለማለት ፈልግ ነው። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። ኃይሉ ነኝ። በእርባታ ዙሪያ ላይ የተለያየ ነገሮችን ጠይቁኝ፣ እንመልሳለን። ፕሮግራሙን ለምትከታተሉኝ አመሰግናለሁ። መልካም ጊዜ።